ሰላም እና ጤና ባላችሁበት በዓለም ጥግ ይድረሳችሁ። ወዳችሁ የአሮስ ሚዲያ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እጅግ ሰበር ሰበር የተባለ መረጃ በእጃችን ገብቷል። ይህንን መረጃ እንግዲህ በአስቸኳይ እንግዲህ በሰዓታትም አይሞሉትም ይህ መረጃ ከወጣ እጅግ ጥብቅ የተባለ መረጃ ስለሆነ ሁላችሁም ለመላው ዓለም እንዲዳረስ እባካቸው ኦርቶዶክሳውያን፣ እንግዲህ ያለ ሰዓቱ የተለቀቀ ቪዲዮ ነው። ላይክ በማድረግ ጀምሩልኝ። በብፁዕ አቡነ ገብርኤል ላይ የተወሰነ ውሳኔ አለ፣ እንዲሁም ደግሞ ሌሎች አባቶች ላይ የተወሰነ አስቸኳይ ውሳኔ ያለ ሰበር ሰበር በመሆኑ ኦርቶዶክሳውያን ወንድሞቼ፣ እህቶቼ፣ እንደው ለምኛችሁ ጠይቄያችሁ አላውቅም። ይህንን መረጃ ሁላችሁም ላይክ በማድረግ እንድትጀምሩልኝ በፍጹም ትህትና ጠይቃችኋለሁ። እንግዲህ ቋሚ ሲኖዶስ ያስተላለፈው ውሳኔ አለ ውሳኔውን አነብላችሁና የተለያዩ ቪዲዮችን የማጋራላችሁ ነው የሚሆነው እንደምናስታውሰው በቅድሚያ አንድ ሁለት ትንታኔዎችን ልተንትንላችሁ ብፁዕ አቡነ ገብርኤል ሚያዝያ 10 ቀን ዕለተ አርብ በስቅለት ብዙሃን ኦርቶዶክሳን በሚሰግዱበት ስግደት ክርስቶስን በሚያመሰግኑበት ዕለት የክርስቶስን መከራሞት በሚካፈሉበት ዕለት በፍኖተ ጽድቅ አዳራሽ ውስጥ ተገኝተው ኢ ኦርቶዶክሳዊ ኢ ክርስቶሳዊ የቤተ ክርስቲያን ማትቀበሉና አዲስ የሆነ ዜና ስብከት ወደ 52 ደቂቃ የሚጠጋ ስብከት ማሰማታቸው ማስተማራቸው ይታወቃል። ኋላ ላይ ያሳያቸዋል። ታዲያ በጣም በርካታ ኦርቶዶክሳውያን የተቆጡት በርካታ ኦርቶዶክሳውያን ያዘኑበት፣ ማህበራዊ ሚዲያውን ያጥለቀለቀው ጉዳይ ነበር። አስቸኳይ አስቸኳይ የሆነ ውሳኔዎች ሲወሰኑ ነበር። ቋሚ ሲኖዶስም በምላት እንዲገኝ በአስቸኳይ ውሳኔ ተላልፎ አባቶች ተገናኝተው ተማክረው ወስነዋል። አሁን የማሰማችሁ ሰበሩ መረጃ በቋሚ ሲኖዶስ የተወሰነ ውሳኔ በብፁ አቡነ ገብርኤል፣ በብፁ አቡነ ፊሊጶስ፣ በብፁ አቡነ በርናባስ። በነገራችን ላይ እዚህ ጋር ግር እንዳይላችሁ አንድ ነገር ላስታውስ። ብፁ አቡነ ፊሊጶስ የቅድስት ስላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪዞኖች ሀገር ስብከት ሊቀ ጳጳስ ናቸው። እንደምናስታውሰው እመቤታችን እና ከስላሴ ጋር በተገናኘ ማርያም ክሌለች፣ ስላሴ የለም፣ ስላሴነት የለም በሚል ያስተማሩት አስተምሮ ነበር። ብፁ አቡነ በርናባስ ደግሞ ኢየሱስ አማላጅ ነው ብሎ አስተምሯል። ይሄ ከስጋጋ ከአያ ስጋጋ በተገናኘ ብዙ አስተምረዋል። እኚህ በጳጳሳት ደረጃ የወጡ ቪዲዮች ነበሩ። አስቸኳይ የሆነ መረጃ ስለሆነ የምነግራችሁ በእነዚህ ጳጳሳት ላይም ውሳኔ እስኪወሰን አሁን ቋሚ ሲኖዶስ ያስተላለፈው መልእክት አለ። ስለዚህ ልዩ ልዩ ውሳኔዎችን አስተላልፈዋል። እነዚህ ልዩ ልዩ ውሳኔዎችን አማቀርብላችሁ። ሰበር ነው፣ ወቅታዊ ነው፣ አሁን የወጣ መረጃ ነው፣ ትኩስ ነው። በድንገት ነው የወጣሁት የሰራሁት ይህን መረጃ ስቱዲዮ መጥቼ። ስለዚህ ሁላችሁም መረጃውን አዳርሱ፣ ሁላችሁም ኦርቶዶክስያን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 በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉ ውሳኔዎችን አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያናችን አስተምህሮ ውጪ በሚዲያው ያስተላለፈውን የስህተት ትምህርት የቤተ ክርስቲያናችንን አባቶች ሊቃውንቱና መላ ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና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 በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምህሮ አንጻር በሚገባ መርምሮና ጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ። አራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የአዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱ ጉባኤ በቅዱስነታቸው ቡራኬ ተጠናቋል ይላል። እንግዲህ ከተገኙ አባቶች መካከል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አገረ ስብከት ሊቀጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ሕርያቆስ ጨምሮ ሌሎች አባቶችም ተገኝተውበታል። አምስት ናቸው። አንድ ላይ ሆነው ወስነዋል ማለት ነው። ይሄ ውሳኔ አራት አንኳር የሆኑ ነጥቦች ናቸው። በአቡነ ገብርኤል ተጣርቶ እስኪመጣ ድረስ በተአቅቦ ማለትም ከዛ እንዳይወጡ ካሉበት ቤት ማለት ቤት ነው። በመንበረ ፓት ላይ የጠቅላይ ቤተ ክህነት ጽህፈት ቤት ግቢ ውስጥ ጳጳሳት የየራሳቸው ክፍል አለ። ግቢ ውስጥ ሆነው እንዳይወጡ እስኪጠራ። ሌላው ብጹ አባታችን ብጹ አቡነ ፊሊጶስ የደቡብ ኦሞ አሪዞኖች አገረ ስብከት ሊቀ ጳጳስ የቅድስት ስላሴ ዩኒቨርሲቲ ፕሬዚዳንትም፣ እንዲሁም ብጹ አቡነ በርናባስም የካሊፎርኒያ አገረ ስብከት ሊቀ ጳጳስ ናቸው። በሳቸውም የስህተት አስተምሮች ስላሉባቸው በሊቃውንቱ ጉባኤ ተጣርተው እስኪመጣ ድረስ እንዲታይ እንዲሁ ደግሞ ፍኖተ ጽድቅ ደግሞ የአየር ሰዓት ተሰጥቶት በኢኦቲሲ እንዲሰራ ተደርጎ ነበረ። የተሰጠበትን አጠቃላይ መረጃ እንዲያቀርብ። ይሄ ውሳኔ በቋሚ ሲኖዶስ ዛሬ ተወስኗል። አሁን ከአንድ ሰዓት በፊት ማለት ነው። ስለዚህ አሁን ቢያንስ ሊቃውንት ጉባኤ መርምሮ ትክክለኛውን ውሳኔ በአስቸኳይ ለቅዱስ ሲኖዶስ አቅርበው ቅዱስ ሲኖዶስ የማያዳግም ውሳኔ ይወስናል። የማያዳግም እግዚአብሔር ይመስገን። በአስቸኳይ እነዚህ ውሳኔዎች ተወስነዋል። እጅግ ደስ የሚያሰኝ ልብን እፎ የሚያስበል ነው። ምክንያቱም ማንም እየተነሳ የሚፈነጭበት፣ ማንም እየተነሳ የሚናገርባት ቤተ ክርስቲያን አደለች። ለዚህ ነው ቋሚ ሲኖዶስ አስቸኳይ ውሳኔ ይወሰነ። አስቸኳይ ውሳኔ፣ አሁን ይህ አስቸኳይ ውሳኔ መነግራችን ሊቃውንት ጉባኤ እንዲመረምረ ነው። ከዛ በአስቸኳይ ሊቃውንት ጉባኤ መርምሮ ደግሞ ለቋሚ ሲኖዶስ ያቀርባል። በብፁ አቡነ ገብርኤል፣ በብፁ አቡነ ፊሊጶስ፣ በብፁ አቡነ በርናባስና በሌሎች መምህራን እንዲሁም በፍኖተ ጽድቅ ከዛስ የሚወሰነው ውሳኔ በቀጣይ ይወሰናል ማለት ነው። የተወሰኑ ቪዲዮችን ላጋራላችሁ። አቡነ ገብርኤል ምን አሉ? ያስተላለፏቸው ትምህርቶች እነብፁ አቡነ ማርቆስ ሊቃውንት አባቶች እያሉን እንዴት ነው ማንም እየተነሳ እንደሚናገረን ብለዋል። እነብፁ አቡነ አብርሃም እነሱ ቪዲዮች አሁን አጋራላችኋሉ። እግዚአብሔር ይመስገን። መረጃውን አዳርሱ እባካቸው። ኦርቶዶክሳ አንድ ሁለት ከሶስት ሺህ በላይ ላይክ ያስፈልገዋል። ከሶስት አራት ሺህ በላይ ላይክ። ሁላችሁም ላይክ ያደረጋችሁ ኮመንት እግዚአብሔር ይመስገን እያላችሁ ይጻፉልን። ቪዲዮን ተካትለን እንመለስ። ሰበር ዜና። ቋሚ ሲኖዶስ ብፁ አቡነ ገብርኤልን ከአገልግሎት አገደ። ብፁ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡትን ህፀጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኙ ድረስ በመንበር ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ውሳኔ አስተላልፏል። በተያያዘም ብፁ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንት እና ብፁ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ ያስተላለፏቸውን የስህተት ትምህርቶች እና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተክርስቲያኒቷ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ውሳኔ አስተላልፏል። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። እናት ቅድስት ቤተ ክርስቲያናችን ሰበርና ምዕመናንን የሚያሳርፍ ዜናን አሰምታለች። ቋሚ ሲኖዶስ በዛሬው ዕለት ልዩ ልዩ ውሳኔዎችን አስተላልፏል። ብፁዕ አቡነ ገብርኤል በጠቅላይ ቤተ ክህነት ግቢ በሚገኘው መኖሪያ ቤታቸው ወይንም ጽህፈት ቤታቸው ለጊዜው ታቅበው እንዲቆዩና በእሳቸው የተላለፉ ልዩ ልዩ የምንፍቅና ትምህርቶች ተጠንተው እንዲቀርቡ ወደ ሊቃውንት ጉባኤ አቅጣጫ ሰጥቶበታል ማለት ነው። ከዚሁ ጋር በተያያዘ የእሳቸውን የምንፍቅና ትምህርት በማስተላለፍ በተለይ ሰሞኑ ሁላችንም ስንነጋገርበት የነበረው ክብር ይግባትና እናታችን ቅድስት ድንግል ማርያም ቤዛይት አትባልም የሚለውን ሀሳብ ያንጸባረቀው ሚዲያ ፍኖተ ጽድቅ የሚዲያ ፍቃዱ ብቻ ታግዶበት የነበረ ሲሆን በዛሬ ዕለት በማህበራት ማደራጃ መምሪያ የተሰጠው ፍቃድ ታግዶበታል። ከዚሁ ጋር በተያያዘም ኢኦቲሲ ሰጥቶት የነበረው የአየር ሰዓት ከምን አግባብ የተከወነ መሆኑን ሚዲያው ማብራሪያ እንዲሰጥበትም ጭምር ተጠይቋል። እንደዚሁም በተጨማሪ የተለያዩ ብጹዓ ሊቃነ ጳጳሳት አባቶች በተለያየ ጊዜ ላስተማሯቸው የምንፍቅና ትምህርቶች ወይም አጠራጣሪ ትምህርቶች ምላሽ እንዲሰጥበት እንደዛው ወደ ሊቃውንት ጉባኤ ጉዳዩ ተመርቷል። ቅድስት ቤተ ክርስቲያናችንን መንካት ቅድስት ቤተ ክርስቲያናችንን ተጠግቶ እፍቃት አለው ማለት በፍጹም አይቻልም። ቅድስት ቤተ ክርስቲያናችን አምራ ተሰርታ ተኩላ የተጠናቀቀች ናት። ከዚሁ ጋር በተያያዘ ሁለት ነገርን ማስመር እፈልጋለሁ። የመጀመሪያው ብፁዕ አቡነ ገብርኤል ስር ከስር ከስር እያላችሁ ጉዳዩን ወደ አልሆነ አቅጣጫ የምትመሩት ሚዲያዎች እንድትታገሱ እንጠይቃቸዋለን። ከዚሁም ጋር በተያያዘ ደግሞ ቅድስት ቤተክርስቲያናችን እንደዚህ ኩልል ያለው ውሳኔን እንድታስተላልፍ ሁላችን በልጅነት መንፈስ እንከታተል እንጂ ግላዊ ሐሳብን በመስጠት አባቶቻችን የወሰኑትን ይህንን የደማ ውሳኔ እንዳናስቀለብስ ጥንቃቄ እንድናደርግ ያስፈልጋል። ሁል ጊዜም እናት ኦርቶዶክስ ተዋህዶ ቤተክርስቲያናችን ቋሚ ሲኖዶስ በፍኖተጽድቅ ማህበር ላይ ልዩ ልዩ ውሳኔዎችን አስተላልፏል። ፍኖተጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተክርስቲያናችን አስተምሮ ውጭ በሚዲያው ያስተላለፈው የስህተት ትምህርት የቤተክርስቲያናችንን አባቶች ሊቃውንትና መላው ህዝበ ክርስቲያንን ያሳዘነ በመሆኑ በማኅበራት ምዝገባ ክትትል ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመመሪያውም በኩል አስፈላጊው ጥብቅ ክትትል እንዲደረግበት ሆነው በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልኡካን አጠቃላይ የማኅበሩን ሁለንተናዊ እንቅስቃሴና በሚዲያ ያስተላለፋቸውን የስተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መመሪያ ጋር በመነጋገር በሚገባ መርምሮና አጣርቶ በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርብ ውሳኔ አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭትም ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ አዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ውሳኔ ያስተላልፈዋል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። ቤተ ክህነትን ለመምራት በጣም ከባድ ነው፣ ታውቃላችሁ። መድኃኒዓለም መጥቶ በእውነት ለመምራት አልተቻለም እኮ ራሱ ባለቤቱ መቱ። እንዴት አድርጎ የምራቸው በዚህ ሲሉት በዚህ በዚህ ሲሉት በዚህ ምን አላሉ? በእንተ ሰናይሰ ግብርከ ይንወግረካ አሉ ምን ክፉ ስራ ነበረበት? የሱ እንደዚህ ነው ውግረቱ። እና ዘመዶቼ ብልህ ሆኑ እንጂ እንዴ፣ ሁሉ ሊቃውንት እናንተ እኮ እናውቀው የለ እንዴት ናችሁ እንደተማራችሁ ታውቃላችሁ። እንዲያው የአሁኑ ወጣቶቹ ምናልባት በእኔ እድሜ ያላችሁ እንተዋወቃለን። የእኛ ይቅር መምህሮቻችንን ታውቃላችሁ። በሬ እያረሱ ነው ጾመ ዳዊቱን እዚያ፣ ድጓውን እዚያ ዳር አድርገው አንድ ሳንቲም ሳይጠብቁ እዚያ አድርሰው። ዛሬ ብር በንቅ እየተሰፈረ ቤተ ክርስቲያኒቱ አደጋ ላይ ወደቀች ሆነት እና፣ ስለዚህ በስብሰባውን ጥቅሙን ማወቅ አለብን። እንዲህ ቀድሞ ገብተዋል ምንጂ መባል ነው እንጂ ያለ በእውነቱ መሪዎቹ ገብተው ተማሪው ውኋላ ቀርቶ ፈረሱ ሳይኖር ጋሪው ቀድሞ ቆመ። ቅዱስ ጎርጎሪዎስ ዘንዚናዙ ምንድን ነው ያለው? ህሊናዋን በመጠበቋ ስጋዋን ጠብቃ ንጹህ ሆና በመኖሯ ፍጹም እምነትን በመያዟ ሺ ቢካም ዘ አድቮኬት ኦፍ ኤቭ ነው የሚለው ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው። ቅዱስ ጎርጎርዮስ ዘእንዚናዙ ታዲያ ምንድነው ማድረግ የፈልጋችሁ? ይባላል ሄዳችሁ ትናንትን ማየት ነው ይባላል፣ አይባልም ሀሳብ ሲገጥማችሁ፣ ምን ተብለዋል? እስኪ መምህር አባቶች ምን ብለዋል በዚህ ጉዳይ ላይ? ኑረውበታል እኮ ግን፣ እንደ ይሄ ልነግራችሁ ፈልጌ ነው እኔ። አንድ ገጠመኝ ልንገራችሁ፣ ሰሞኑን ኢየሩሳሌም ነበርኩኝ።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 እና እኔ የምታዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማነው ስምህ ስም ስለው ፋዲ አለኝ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ገረመኝ። እና ፋዲ እኳም ቤዛ ተብሏል። እኔ እኮ ነው ነው የምነግራቸው ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችን እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬንም ነው ነግራችሁ፣ ውሸቴን አይደለም። ሁለት ሶስት መምህራን ጋር ፋዲን አስታውቂዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረግኩ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው ቢሰማል እንደዚህ ያለ ማን ነው ፋዲ ይበሉ እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው፣ በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለግኩኝ። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል። ወደ መንገዱ እንዲመጥ ገማረው እንጂ እልክ ይዞት እንዲጠፋኔ አልፈልግም። እግዚአብሔር በሚያውቀው ዝም ማለ ፈልጌ ሳለ ፋዲ እንደዚህ አለኝ። እናም ከዛ እኔ ለዚህ ለዚህ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት አልቦ ፍቅር ዘይ አቢ እምዝህ ፍቅር ከመ ብእሲ ዘይ ሜጡ ቤዛ ነፍሰ ቢዙ ራሱ ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። ራሱ ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲም ፎቶ አንስቶ አረብኛ መጽሐፍ ቅዱስ ያነበዋለሁ ብሎ ይሄደላቸዋለሁ እና በጣም ብዙ ሊቃውንት ትምህርት ሰጡበት ስለፈት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ የሚያስደንቁ ጉዳዮች ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት፣ ማስታወቂያ እየሰራው ሊሆን ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ ምዕራፍ ስድስት ላይ ቤዛዊተ ዓለም ብዬ ጽፌያለሁ። የተወዳችሁ ያሮስ ሚዲያ ቤተሰቦቻችን ይህንን መረጃ ባካችሁ እንዳልኳችሁ በደንብ አዳርሱልኝ በዋና ያሮስ ሚዲያ ነው ይህን መረጃ ያስተላለፍ ያለ ነው በያሮስ ሁለትም ተመሳሳይ የሆኑ እጅግ ደግሞ ሰበር የሆኑ መልእክቶችም ደርሰውናል እሱንም ሰፋ ያለ ትንታኔ የማቀርብላችሁ ነው የሚሆነው እግዚአብሔር የተመሰገነ ይሁን። በሰበር መረጃ ነው ወደናንተ የመጣሁት። ሙሉ እንግዲህ አንድ ሰዓት ላይ ሰዓታችንን ጠብቀን ሌላ ቪዲዮ አዘጋጅተንላችኋል። ከነ በጋሻው ከነ ተጅታው የመሰሉ ሌሎች መረጃዎች ወጥተዋል። እሱንም አቀርብላችኋለሁ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።